ሰላም ሰላም! ውድ የእውቀት ለፍሬ ዩትዩብ ቻናል ተከታታዮች፣ በሀገር ውስጥ እንዲሁም በውጭ ሀገር የምትገኙ እህቶች ወንድሞች፣ በያላችሁበት እንዴት ናችሁ? ሰላም ናችሁ? በዛሬው ክፍል እንደ ከዚህ በፊቱ ለእናንተ የሚጠቅም ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ከመግባቴ በፊት ዩትዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ኮሜንት እናንተ ካልፈለጋችሁ ለሚፈልጉ ጓደኞቻችሁ ሼር በማድረግ እንድትጀምሩ እጠይቃቸዋለሁ ማለት ነው። ወደ ቪዲዮ ስገባ ፊደል ከ ነው፣ ዛሬ ይዤላችሁ የመጣው ከፊደል ከ እስከ ኮ። በእያንዳንዱ ከከ ጀምሮ አምስት አምስት ስድስት ስድስት ቃል መመስረት በከ ስድስት በኩ እያል መመስረት እንለማመዳለን ማለት ነው። እሺ መጀመሪያ ፊደሉን እናንብብ። ከ ኩ ኪ ካ ኬ ክ ኮ እሺ ፊደል ከ ከን ተጠቅመን የመሰረትናቸውን ስድስት ቃላቶች እናነባለን። ከብት ከብት። ፊደል ከን ተጠቅመን እዚህ ጋ ከብት

ከተማ ከተማ ከተማ፣ ከ መ ከረመ ከረመ። ስለዚህ እዚህ ጋር ስድስት ቃል መሰረትን ፊደል ከን ተጠቅመን ከብት፣ ከመረ፣ ከዘራ፣ ከተራ፣ ከተማ፣ ከረመ የሚሉ ቃላቶቹን መሰረትን እሺ። ወደ ኩ እንገባለን። ፊደል ኩ ኩ ራ ዝ ኩራዝ ኩራዝ ኩ ሩ ኩሩ ኩሩ ኩ ና ማ ኩናማ ኩናማ ኩ ራ ት ኩራት ኩራት ኩሽና ኩሽና ኩሽና ኩሬ ሬ ኩሬ ኩሬ። ስለዚህ እዚህ ጋ ፊደል ኩን ተጠቅመን ኩራዝ፣ ኩሩ፣ ኩናማ፣ ኩራት፣ ኩሽና ኩሬ የሚሉ ቃላትን መሰረትን። ወደ ኪ ፊደል ኪ እንሄዳለን። ኪ ሮስ ኪሮስ ኪሮስ ኪ ነ ት ኪነት ኪነት ኪ ነ ጥ በ ብ ኪነ ጥበብ ኪነ ጥበብ ኪ ዳ ን ኪዳን ኪዳን ኪ ያ ኪያ ኪያ ኪ ኒ ን ኪኒን ኪኒን። ስለዚህ ፊደል ኪን ተጠቅመን ደግሞ ፊደል ኪን ተጠቅመን ኪሮስ ኪነት ኪነ ጥበብ ኪዳን ኪያ ኪኒን የሚሉ ቃላቶችን መሰረትን። ወደ ፊደል ካ። ፊደል ካ ካ ር ታ ካርታ ካርታ ካሬ ካሬ ካሬ ካ ም ፕ ካምፕ ካምፕ ካርቱም ካርቱም ካርቱም ካዝና ካዝና ካዝና ካፌ ካፌ እሺ ፊደል ካን ተጠቅመን ደግሞ ካርታ ካሬ ካምፕ ካርቱም ካዝና ካፌ የሚሉ ቃላቶችን መሰረትን

ኬብሮን ኬብሮን ኬብሮን። እሺ፣ ኬ ፊደል ኬን ተጠቅመን ኬላ፣ ኬሻ፣ ኬንያ፣ ኬጂ፣ ኬክ፣ ኬብሮን የሚሉ ቃላቶቹን መሰረትን። አሁን ቀጣይ ወደ ፊደል ክ። ፊደል ክ ክ ብር ክብር

ፊደል ክን ተጠቅሜ እዚህ ጋር ክብር፣ ክለሳ፣ ክልል፣ ክፍያ፣ ክምር፣ ክዳን የሚሉ ቃላት መሰረትኩ። ፊደል ኮ ኮ ፍ ያ ኮፍያ ኮ ር ያ ኮሪያ ኮሪያ ኮድ ኮድ ኮድ ኮካ ኮካ ኮካ ኮርማ ኮርማ ኮርማ ኮክ ኮክ የሚሉ ቃላትን መሰረትን። በፊደል ኮ ደግሞ የመሰረት ነው። ፊደል ኮ ኮፍያ፣ ኮሪያ፣ ኮድ፣ ኮካ፣ ኮርማ፣ ኮክ የሚሉ ቃላትን መሰረትን ማለት ነው። ስለዚህ በዛሬው ክፍል ከፊደል ከ እስከ ፊደል ኮ ባሉ ቃላት ባሉ ፊደላት በእያንዳንዱ ስድስት ስድስት ቃላት እየመሰረትን ወደ አርባ ሁለት አካባቢ የሚሆኑ ቃላቶቹን መስርተን ተወያይተናል ማለት ነው። ሌላ እንድሰራላችሁ የምትፈልጉት ነገር ካለ አሳውቁኝ። ከዚህ በተጨማሪ ላይክ፣ ሰብስክራይብ፣ እንዲሁም ኮሜንት በማድረግ አግዙኝ። ኦንላይን መማር የምትፈልጉ ካላችሁ ደግሞ ስልኬ አለላችሁ። በዛ አማካኝነት መማር ትችላላችሁ ማለት ነው። አመሰግናለሁ።